እመልሽ ለምንድ ነው የማትሰሚኝ? መድኃኒት አይቻልም መድኃኒት መውሰዳችም አይቻልም። ይሄ ውልሽ እዚህ ያለ ይሄ ሂዴ ቡዳ ነው። ይሄ ዳ ማከሴ ነው። እችን ማታሽት ታርግ ሞክሪያን ነው። እንደ ሻር ብዬ ነው ያደርኩት። ይሄ ዳ ማከሴ ነው። ይሄ ውልሽ ውልሽ ነጠጀ ሳር እና ምን ይሄን ይሄንን አድርገሽ ነው መሻር ያለብሽ ዝም ብላ ስታቀምሽ ነው የኖረችው። መድኃኒት ደግሞ አዳብት ያደርጋል አዳብት ያደርጋል አዳብት ስለሚያደርግ ግዴታ በቡናሽ ይሄንን ትጠጫለሽ። አሁኑ እልም ነው የሚለው። አንቺ ሰው የሚልሽን አሰሚም ችግር አለብሽ እንዴ? አሁን በቡና ትጠጫዋለሽ

እርዚቃችንን አብዛልን። አላህ እያን ተዋስደስተን ሀዘንን አርቅልን፣ ደስታን አቅርብልን። የታመመ ሁሉ ይሻር፣ የሞተ ይማር፣ የተጨነቀ ይፈረጅ፣ ያላገባ አግባ፣ ያጣያግኝ የወለደ ደግሞ ሷሊህ ልጆቹ ነው የደጉለት። ለአለሙ ሁላ ነው ዱዓ ሰጮ። አላህ የምንመሰሰት ነው አላህ ለሚሰጠው አላህ ለሚሰጠው ስኳር አታብሽ ብለውኛል። እኔ ግን ስኳር አይ ላቭ ኢት፣ ስኳር አይ ላቭ ኢት። ጣፋጭ ነገር ውዶቼ እንደ ጉድ ልንገራችሁማ። እዩት፣ እዩት፣ እዩት፣ እዩት እጅ እንዴት እንደጠቆረ እዩ። ይላላህ ብላችሁ እዩት፣ እዩት። እጅ አጀባላ፣ አጀባላ። እና አሁን ምን እየተሰማሽ ነው? እሺ፣ እራሴን በጣም ነው ያመመኝ። ነገር እሺ፣ አይዞሽ፣ አይዞሽ። ምን ይደረጋል ብለሽ ነው በነገራችን ላይ ወንድምሽን ዛሬ ሀቢብ ና ብሎታል። ከመጣ ሀቢብ ያወራዋል ድጋሚ፣ አንቺ ጋር እንዳይደውል አስጠንቅቆታል። አንቺ ደግሞ ኃላፊነት አትስጭ በቤተሰብ። ሲጀመር ማን ነው አንቺ የሚቆጣጠራት ማን ነው? እሷ ራሷ ትልቅ ልጅ ናት ብሏል። ና ከዚህ በኋላ ማንም ምንም ማለ ብለሽ አትበሳጭም አታልቅሽም። ሀቢብ ሱቅ ከመጣ ሱቁን ያውቀዋል ይደውልልኛል፣ ልሄዳለሁ፣ አወራዋለሁ እና ምንም እንዳትጨናነቂ። ከዛ ጋደምት ይሄን ጠጭና ጋደም ብለሽ አሽሻለሁ። እሺ፣ ዳማከ ሲሆንም ሁሉንም እቀባሻለሁ። ደግ እሱን አሁን ትኩስ ትኩሱን ስትለቂበት ውስጥ ላይ ያለ ነገር ካለ ይዞት ይሄዳል። እሺ በቃ እንዳታስቢ ረሚት፣ የሰአዱ እንዴ አማራሽ እንዴ ታያሽ እንዴ ምንድን ነው እንዴት ነው የሚያደርግሽ? እና መድኃኒቱን ያልኩሽን ነገር ምንም አላደረግሽም አይደል? ዳማ ሲሆንም አልተቀባሽም። ታዩ የሚባል ነገር የለም። ምንድነው የባህል መድኃኒት መጥላት እንቺ ይሄንን ይሁ ያዩማ ይሄ ይሄ በጣም ቆንጆ ነው፣ እሱ ማለት ነው። ምን ማሸት ነው ወይስ ቆይ? እስቲ እንትን በይ እሱን ልቅልቅ በዩ በደንብ ተቀቢው ማለት ነው። እሱን በደንብ እሽት አድርጊውና ተቀቢው። ይሄ ሂዴ ቡዳ ነው። በጥርስ ሻዥበት ቆይ፣ ለስጥሽ ይህ ስሚና ይሄን በጥርስ ሻዥ ሚካ አድርጊው። እሱን በደንብ አድርገሽ ተቀቢ እኮ እንም ነገር ችግር የለውም። እሱን እንትን ትይበታለሽ፣ ያስለቅቅሻል። ያኛውን ልቅልቅ ብ ውሽት ተዋየሽ አይደል እንዴንትር እንዳለ ዳማ ከሲው እኮ ምች ነው እኮ። ምች መሆኑ ምልክቱ ነው። አዎ እሱን አኝኪ እኝክ እኝክ አድርገሽ ዋጭ። ለም መሮሽ ነው መምረሩ እኮ ነው እኮ ሽታው ይደብራል፣ ግን እንትኑ ነው በቃ እሱ ፈረጃ ነው። በቃ ምንም እንዳታስቢ ሞክሪ። መድኃኒት እንትን ናት በይ። መድኃኒት ከመዋጥ ይሄ የሚገዛውን እገዛልሻለሁ። ይሄ ለውጥ ካላመጣ እንዴ ምን ነሽ ነው። ይሄን እንትን በይ፣ እሱን እንትን በይውማ። እኔ ሁላ መድኃኒት ሰብስቤ መጥቼ እንትን ታያለሽ እንዴ ተቀቢው እሱን አላምጩ። የሰጠው ሽን አላምጩ። በጣም እኮ መምረሩ እኮ ነው መዳኒትነቱ። አረ አሁን ይሄንን ታቃቢና ደሞ አጥንሻለሁኝ። አረ ግን እንትና አመጣለሁ። በግራውዋ ተጣጣብ ያለሽ ደሞ አለ፣ ባህር ዛፍ አለ፣ ሎሚ የብርቱካን ድጭ አርጊ፣ አጥንሻለሁኝ። ምች እኮ መቶች ነው የደመና ግላጭ ምች ነው። እኮ አንቺ ሲጀመር ስራ አልጠግብም አልሽኝ። ተኚ አረፊ ብልሽ እምቢ አልሽኝ። ከዛ ይሄው ሰዎቹ ራሱ አታግዣትም ወይ ኢትዮጵያ መዳም፣ እንደው ምን አይነቶቹ ጉድናችሁ እያሉ ነው። እኔ ደግሞ ሸቀ ብዬ ብተውሽ፣ አሁን ይሄው ለዚህ ተረፍሽ እና ምንድን ነው እሱ ነጭ ሽንኩርት ልጠሽ ያለቀሽበት እኮ ነው። በነገራችን ላይ እምባ ዝም ብሎ አይደለም የሚመጣው፣ ከጥፍር ነው የሚመጣው። ንቅል ነው የሚያደርገው እኮ እምባ ይምባኑ አይነ ቅራሉ ነው ያማል። አዎ። እና ታዲያ ዝም ብሎ ይመጣል እንዴ? የምር ትኩሳትሽ እየጨመረ ጨመረ ነው። አትቀልጅ። ዳማ ከሲሆን ተቀቢ። ያረም ጉድ ነው። እነ ማሂ እንኳን አላየሽም እንዴ? ማሂ እኮ አመም ካደረገ ሂዶ ዳማ ከሲ ቆርጦ ነው። ቅብት የሚሉት ምንድን ነው? ህፃን ልጅ መስል መድኃኒት የመዳን መድሃኒት ለኢትዮጵያ አይሰራም። የኢትዮጵያ አየር የሚሰራው በባህላዊ መድሃኒት ነው። በሄዴ ቡዳ፣ በደመከሴ፣ በፌጡ፣ በጨና አዳም ነው። እዛ ግን የነሱ አየር በፓናዶን በምናምን ነው ሚድ ነው። እናንተ የኢትዮጵያ አየር ጋር መስማማት እንዴት ነው የማችሉት? ጅኑ ራሱ ይለያያል። ለኢትዮጵያ የነሱ እንዴ፣ የአረብ በሽታ እና የኢትዮጵያ በሽታ እንዳደለም እኮ ነው ምልሽ አለ እንደ አየሩ ራሱ እንደ ኢትዮጵያ አየር፣ ምናልባት ሙቀትና ቅዝቃዜ ሲጋጭ ይሆናል እንጂ እዛ ደግሞ ሙቀቱ ራሱ ይገጭሻል። በር ስከፍቼ ይገጭሻል። ብዙ ነገር ነው እዛ የሚገጭሽ። የማዳም ግልምጫ ይገጭሻል። ብዙ ነገር ነው እዛ። አሁን ምቹ ራሱ ግን ምች አለ አረብ አገር ሸግ እንደዚህ የሆነ ነገር መምኮ ይተን ቦታ አለ ግን

ባያመኝም መከላከያ ቅድመ ዝግጅት ያስፈልጋል። አንድ ቤት ቫይረስ ተገባ ወይ የጉንፋን ነው የምን መደዳውን ስለሚገባብን ቅድመ ዝግጅት እኔ ልታጠን፣ አልታጠንም አልሽ አይደለም። በንትን ኮ ነው በእንት እኮ ነው የምትታጠኝ ይሄ እንትን ብቻ እኮ ነው ይሄ። ምንድነው አይደለም? ባህር ዛፍ ልጠንሽ፣ ከዛ በኋላ በግራዋ ደግሞ ገላሽን ተጠብ ግን ያው ነው እኮ። እንትን ቅንጭላትሽ የሰውነትሽ አንድ አካል አይደል? እንዲ ራስሽ የሰውነትሽ አንድ ክፍል ነው ወይስ የብቻው ነው ያለው እሱ?

ምን ይበላህልህ እንዴ? ምን ነው ሸዋ? ምን ናችሁ ነው የምስቁት እናንተ ደግሞ? እሺ እንኳን ሸናችብሽ ጥርሳ። እንወዳችኋለን። ላይክ ሸር፣ ሰብስክራይብ ማድረግ አትርሱ። አሰላሙ ዓለይኩም ወራሚን